እኔ በእህቴ ሩታ ከመጣ ከዚህም በላይ እስከ ማሳሰር ደረጃ ሁላ ሊሄድ ይችላል። አንተ ብቻ አይደለም በአንተ ዙሪያ ያላችሁ አንተም፣ ብሩኬም ሁላችሁም እስከ ማሳሰር ደረጃ ሄርሜላ አብሩሽ ጋር ሽምግልና ልትልክ ነው? ሽማግሌ ልትልክ ነው? አርግዛለች ነው ወይስ ምንድን ነው? እኔ አሁን እያወራሻለች ነገር ግራ እያጋባኝ ነው ያለው። በዚህ አማንን ለማሳደግ የለፋሁት ሁለት አመት ከምናምን ነው አይደለ? የለፋሁትን ልፋት እኔ አውቀዋለሁ። ሩታ ደግሞ ልጇን ያላባትን ስታሳድገው አልፈልግም

ዛሬ ጭራሽ ሄርሜላ ሽምግልና እና ልትልክ እንደሆነ በግልጽ ታውቀዋል። እቺ ደግሞ አጭር ልጅ ኬት አባቷ እንደመጣች አናቅም። በፊት እንግዲህ ልጅ አለኝ ልጄ ደግሞ የአብርሃም ነው ብላ እንደተናገረች ይታወቃል። እና ቤተሰብዬ ሄርሜላ እንግዲህ ሽማግሌ እንድትልክ ታውቀዋል። ሽማግሌዎቹ እነማን ናቸው? እኛ አናቅም። እንግዲህ እነማን ናቸው? እስኪ እንያቸው። እኛ ምና ወንድ ልጅ ወደ ሴት ልጅ ሽማግሌ ሲልክ ነው የምናውቀው። እንደዚህ አይነት ወራዳ የሆነች ሴት እኛ እንደዚህ አይነት ነገር ገጥሞን አያቅም። ወራዳ የሆነች ሴት እንግዲህ ሽማግሌ ወደ አብርሃም ጋር እንደምትልክ ታውቀዋል። ትልክ አለችም እንግዲህ። ልካስ አብርሃም የኔ እንድትሰጡኝ ነው የምትለው ወይስ ምንድን ነው የምትለው? ወይኔ ጉዴ ፈላ። እስኪ ምንድ ነው ምትው ሄርሜላ እና አብርሃም ደግሞ ያው ቅድም እሺ እሺ እንዳለ ነበረ፣ ትላንትና በለቀቀው ቪዲዮ ሁሉም ነገር እሺ እሺ ያለ ነበረ። እንግዲህ አክስቲያውም ደግሞ ማናችሁም ሁኑ ማናችሁ፣ በመሃላችሁ ጥልቅ አትበሉ። አርፈው ቢቀመጡ መልካም ይመስለኛል የእርሶ እና እርሶ። አርፋችሁ ቁጭ ብትሉ ይሻላል። ለምን ብትሉ ትላንትና ሩታ በሰራችው ቪዲዮ እኔ በመሃላችን ማንም ሰው እንዲገባ አልፈልግም፣ ስለዚህ በመሃላችን በሁለታችን መሀል ወይም በትዳሬ መሀል ማንም ሰው አይግባ እያለች ትገኛለች። ሩታ የኔ ቆንጆ እንግዲህ አቤላን ለመክሰስ እንደምትሞክርና እና ሁላቸውንም ነጭ በነጭ ለብሰው መጥተዋል። እኔን ለማ እናደድ ሲሉ እያለች ነበር። እንግዲህ እኔ የኔ ቆንጆ የኔ ልዕልት የኔ እህት እንግዲህ እኔ ጥቁር ልብስ ለብሼ ልምጣልሽ ወይ እያልኩኝ እገኛለሁ። እንግዲህ አቤላን ይከሰስልኝ እና እከሰዋለሁኝ ክስ ምጀምራለሁ እያለች ትገኛለች ሩታችን። ለምን ብትሉ እሷን ለማናደድ ብለው እኔን ለማናደድ ትናንትና ያሁላ ጊዜ አሳልፈን ያሁላ ነገር አድርገን ዛሬ ላይ ላይ ጭራሽ ብሎ ብሎ ነጭ በነጭ ለብሰው ምንም ከማያቋት ወራዳ የሆነች አሮጊት ሴት ጋር እየተለጣጠፉ ከእሷ ጎን ሆነው እንግዲህ እሷን እየደገፉ እኔ ደግሞ ወደ ኋላ አስቀርተውኝ፣ እንዴት ትዳሬን ይባክናል? እንዴት በቀላሉ እንዴት ይበትኑታል ትዳሬን? ስለዚህ እያለች በጣም አዝና እየተናገረች ተሰምተዋል። እንግዲህ ትላንትና በሰራችው ቪዲዮ ሩታዬ በጣም አዝና እንደነበረ ይታወቃል። ውድ ቤተሰቦቼ ሩታዬ እንግዲህ ፈጣሪ አለላት። ሄርሜላም ወደ አብርሃም ሽማግሌ ብትልክም ወደ ሩታ ቤት ነው እንዴ? ሩታ ባልሽን ስጭኝ፣ እኔ ስጭኝ እና እኔ ልውሰደው የልጅ አባት ቢሆንም ከኔ ልጅ እንዲኖረው እፈልጋለሁኝ፣ ስለዚህ አብረን እንኑር ልትላት ነው። አንድ ባል ለሁለት ሊያረጉት ፈልገው ይሆናል። ፈልጋ ነው እንጂ። እቺ ወራዳ የሆነች ሴት ያቺ መቅደስ ናት ማን ነው የምትባለው ሴትዮዋ፣ ስሟ ራሱ እንዴት እንደሚያስጠላ እና እሷ ሴትዮዋ ምን እንዳለች ሰምታችሁታል። እንግዲህ አቤላም ደግሞ ምን እንዳለ ሰምታችሁታል። በጣም ነው የሚያሳዝነው፣ በጣም ነው የሚደብረው። እውነት ለመናገር እንግዲህ እዚህ ጋር ታሞ ራሱ ሆስፒታል ገብቶ በጣም ነበረ የታመመው። በእርግጥ ግን ያ ሁላ ሆኖ በሷ የመጣ በእኔ የመጣ ነው ወይ? ይህን ያክል የሆንኮ ይህን ያክል የተጎዳኸው ይህንን ነገር እንደሚፈጠር እኔ አላቅም ነበረ ይቅርታ እያለችው ትገኛለች። ሄርሜላ ለአብርሽ አብርሽ እና ሄርሜላ እንግዲህ አዲስ ሕይወት እንደሚጀምሩ እና ሽማግሌ እንደሚትልክ ቢታወቅም አብርሃም ያው እሺ እሺ ቢልም ሀሳቡ ብዙም ደስተኛ እንዳልሆነ ያሳብቃል። ብዙዎቻቸውን እንግዲህ አብርሃም እሺ ብለዋል እሺ ያላት ይገኛል። ሽምግልና ስለምትልክ ሄርሜላ እሺ ማለቱ አይቀርም። ሄርሜላ ደግሞ ወንድ ትሆናለች ያቺ ደግሞ ሴት ትሆናለች ማለት ነው። እንግዲህ ውድ ቤተሰቦቼ ምን ይደረግ ብላችሁ ነው ሴቷ ወንድ ሆና ወንዱ ሴት ሆኖ በአንድ ሴት የመጣ ሁሉም ሴት ሲሰደብ በጣም ያሳዝናል፣ በጣም ያስተሳዝባል። እውነት ለመናገር እቺ አሮጊት የሆነች ጭባ ልጅ ዛሬ ላይ እሱን ሀብቱን ፈልጋ ብትመጣ እንጂ ዝም ብላ ማ ሆን ብላ እንደማትመጣ ታውቋባታል። እንግዲህ አብርሃም ያው የሩታ መኪና ገዝቶላታል ወርቅም አርጎላት ነበረ። እንግዲህ ያው ሄርሜላ እንደገዛችው ሲታወቅ ነው ወደዛ የመለሰው እንግዲህ ያው አብርሃም መኪና እንደገዛላት ሲታወቅ እኔ መኪና ይገዛልኛል ቤት ይገዛልኝና ና ከዛ እኔ እሸሸዋለው በማለት ነው የቀረበችው። እንግዲህ አቅፋ አሻሽታ እንግዲህ እንደዚህ ሆና ትገኛለች። እንግዲህ ሩታዬ የኔ ቆንጆ ልጇንም ሆነ ልጇን ለማሳደግ ምንም እንደማያቅታትና እኔ ምንም ሆኜ ምንም እኖራለሁኝ፣ ምንም አያቀተኝም፣ ጠንካራና ጎበዝ ሴት ነኝ። እስካሁን ድረስ እንግዲህ እርጉዝም ሆኜም ወልጄም ሆነ አሁን ልጁን ሲያይ እንጂ እርጉዝ ሆኜ አንድ ቀንም ቼክ እንዳላረጋት ይታወቃል። እንግዲህ ውድ ቤተሰቦቼ ይሄው እንደምታዩት ቪዲዮውን ይሄንን ይመስል ነበረ። ስላዳመጣችሁኝ ከልብ አመሰግናለሁ። ለቤቱ አዲስ ከሆናችሁ እንግዲህ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ አድርሱልኝ። የኔ ውድ ቤተሰቦች የኔ እንቁዎች እንግዲህ የሩታይንም አደራ ሁሉንም ላይክ ላይክ ሼር ሼር ያደርጋችሁ ቤተሰብ ሁኑ። ተይ፣ እንግዲህ ጠንከር በይ። ጉበት ሴት ነሽ፣ አንቺ ጠንካራ ሴት ነሽ። በቃልሽ የምትገኝና ጠንካራ እንቁ የሆንሽ ሴት ስለሆንሽ ጠንከር በይ። እኔ በአሁኑ ሰዓት የሚያሳዝነኝ ነገር ቢኖር እሷ ናት የምታሳዝነኝ። የምር እድሜዋን ሆነ በጣም ልጅ ነች። በእርግጥ ግን በዚህ ውበቷ ስንት ወንዶችን የጓጉላት ስንት ወንዶች እየፈለጓት፣ በዚህ አልጫ በሆነ ልጅ እንዲህ ስትሆን በጣም ያሳዝናል። እውነት ለመናገር እቺ አሮጊት የሆነች ሴትዮዋ መጥታ በመሀላቸው ጥልቅ ቅብላ፣ ያቺ መቅደስ የተባለቿንም ጥልቅ ያርጋትና ጥልቅ ቅብላ። እንግዲህ እነሱ ናቸው ሕይወቷን የሚያበላሹባት። እንግዲህ ዛሬ ማታ አዲስ መረጃ ካለ አደርስላችኋለሁኝ። ውድ ቤተሰቦቼ እንግዲህ እቻው ደህና ሁኑልኝ። አመሰግናለሁ።